አሰላም አሌይኩም ወረህመቱ ላይ በርካቱ ሁላችንም ሰላም ሰላም ብያለሁ። ዛሬ በህልም አያትን ማለም የሚሰጠውን ፍቺ ይዤላችሁ ቀርብ ያለው እንግዲህ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ህልሙን እስከ መጨረሻው ድረስ ተከታተሉ። ላይክ ማድረጋችሁ እንዳትረሱ። ወደ ህልሙ ፍቺ ይገባለሁ። አያታችሁን በሀዘን ወይም ደግሞ በእንባ ውስጥ ሆነው ማየት ወይም በአቅር ዘዛው ወይም በአይኗቸው ሞልቶት በህልማችሁ ማየት ይሄ ፍቺ ስሜታችሁን የሚያዳክሙ ኪሳራዎችን ወይም ደግሞ ለውጦችን ሊያመላክት ይችላል። በህልም አያቱን በህመም ወይም ደግሞ በህመም እየተሰቃየ እንደሆነ ማንኛውም ሰው ካለመ ይሄ ፍቺ ህልም አላሚው ሊያጋጥሙ የሚችለውን ችግሮችን ያመላክታል ማለት ነው። በህልም ውስጥ ከአያት ጋር መግባባት በአንዳንድ የህይወት ሁኔታዎች ውስጥ ጽናትንና ራስን መወሰን አስፈላጊነትን ሲያንጸባርቅ፣ አያት በህልም ውስጥ ምክር እየሰጡ እንደሆነ ማለም ደግሞ የወደፊት ውሳኔዎቻችሁና እርምጃችሁን እንደገና መገምገም እንዳለባችሁ የሚናገር ህልም ነው። ለምሳሌ አያታችሁ በህልማችሁ እየመከራችሁ ከሆነ እናንተ በእውነታው አንዳንድ አላስፈላጊ ስህተቶችን እየሰራችሁ ሊሆን ይችላል። ያንን እንድታስተካክሉ ይናገራል። ሁለተኛ ነገር ደግሞ ምናልባት ውሳኔ የመወሰናችሁት ጉዳይ ምናልባት ውሳኔው ልክ ላይሆን ይችላል ማለት ነው። በእውነታው በህልማችሁ አያት ሲመክራችሁ ከተመለከታችሁ፣ አያት የገባችበት ማንኛውም ህልም ህልም አላሚው ህይወት ውስጥ ሊፈጠሩ የሚችሉ አዎንታዊ ወይም ደግሞ አዳዲስ እድሎችን ይጠቅማል ማለት ነው። እንግዲህ አያት በማንኛውም ህልማችሁ ውስጥ አያታችሁን ከተመለከታችሁ እናንተ ህልም አላሚዎች አዎንታዊ ለውጥ ወደ ህይወታችሁ እንደሚመጣም ያመላክታል። ሌላው ደግሞ የስነልቦና መረጋጋትን በህይወታችሁ ሰላም የሆነ ነገርን ያመላክታል ማለት ነው። አያትን በህልም ስትሰናበቱ በመመልከት ደግሞ እንግዲህ የሆነ ሀገር እየሄደች ሊሆን ይችላል፣ ወይም ደግሞ የሆነ ቦታ እየሄደች ሊሆን ይችላል። አያታችሁን በህልም ስትሰናበቷት ከተመለከታችሁ ምናልባት ከስራችሁ ወይም ደግሞ ከጥሩ ግንኙነት መለያየትን ሊያመላክት ይችላል፣ ወይ ከስራ መውጣት ወይም ደግሞ በጣም ጥሩ ግንኙነት ላይ ካላችሁ ከዛ ግንኙነት መራራቅን ወይም መለያየትን ሊያመላክት ይችላል። አያታችሁን ሆን በህልም ስትሰናበቱ ካለማችሁ ማለት ነው አያታችሁ ስትሄድ ወይ እናንተ ስትሰናበቱ አት ማለት ነው። ሌላው ደግሞ ቀጣዩ ደግሞ ምንድን ነው? አያትን በህልም ማለም ህልም አላሚ የጥሩነትና የመልካም ባህሪን ያመላክታል። አያትን በኖርማል ማለም ማለት ነው በህይወት ጉዳዮቻችሁ ውስጥ ደግሞ ቀላልና ብልጽግናን አንዳንድ ጊዜ በረከትን የሚያመላክታል። እንዲሁ አያትን በህልም ከተመለከታችሁ ማለት ነው። አንዲት ያላገባች ሴት ልጅ አያቷ ነጭ ልብሶችን ለብሳ በህልም ካየች ይህ ፍቺ ማለት ነው። እንግዲህ ያላገባች ሴት ናት። በህልሟ ነጭ ልብስ አያቷ ለብሳ ከተመለከተች ፍቺ የሚሆነው የአላሚዋ ንጽህናና ከፍተኛ ባህሎችን እንደምጠብቅ እሴቶችን እንደምጠብቅ ስነ ምግባሮቿን በሙላ አስተካክላ በአግባቡ እንደምትመራ ለምሳሌ ወግ አጥባቂ ወይም ደግሞ ወገኛ እንደሆነች ያመላክታል ማለት ነው። አያት ነጭ ልብስ ለብሳ ያላገባች ልብስ ያላገባች ሴት በህልሙ አያቷ ነጭ ልብስ ለብሳ ከተመለከተች እች ልጅ ከባህል ያላፈነገጠች ባህሎችን የምትከተል ወግ ማዕረግን የምትከተል ናት ማለት ነው። ባለትዳር ሴት ደግሞ አያቷ በቤቷ ውስጥ በገብታ ወይም ቤቷ ውስጥ ሆና አንዲት ባለትዳር ሴት አያቷን በህልም ከተመለከተች ይህ ፍቺ ደግሞ ምንድን ነው? እቹ ህልም አላሜ መረጋጋት እንደሚሰማት ወይም ደግሞ ቤቷ ውስጥ ሰላም፣ ትዳሯ ሰላም እንደሚሆን ያመላክታል። አያቷን በህልሟ ቤቷ ውስጥ ከተመለከተች ያገባች ባለትዳር ሴት ማለት ነው። እንዲሁም ህይወቷ ደስተኛ እንደምትሆን ያመላክታል። በረከት ወደ ቤቷም እንደሚገባ በተጨማሪ ይናገራል ማለት ነው። አያትን በህልም ማለት ነው ቤታችሁ ውስጥ ምግብ ሲመገቡ ከተመለከታችሁ፣ ይህ ለአላሚዋና ለቤተሰቧ የመተዳደሪያ እድል እንደሚሰፋ ወይም ደግሞ ብልጽግና ወደ ቤታቸው እንደሚገባ ያመላክታል። አያት ከህልም አላሚው ቤት በህልም ምግብ ስትመገብ ካለማችሁ፣ ቤታችሁ ውስጥ በረከት ወይም ሲሳይ ብልጽግና ይገባል ማለት ነው። አያት ስትመገብ ከተመለከታችሁ እንዲሁም ደግሞ ባለትዳር ሴት ቤተሰ ቤተሰቦቿ ልጆቿ፣ እንደገና ባሏ ሊሆን ይችላል ምቾት እንደሚሰማቸው፣ ሰላማዊ ትዳር እንደሚኖር እንዲሁም ደግሞ በረከት እርዝቅ በቤታቸው እንደሚሞላ ያመላክታል። አያት ከባለትዳር ቤት ምግብ ስትመገብም ከተመለከታችሁ ማለት ነው። በነገራችን ላይ እዚህ የተጻፈው አጻጻፉ ትንሽ ግራ የሚያጋባ ስለሆነ እኔ አስተካክዬ ለማንበብ ስለምሞክር ስህተት ካለ ከቃላት ወይም የሆነ የማደናግረው ነገር ካለ ከወዲሁ አስቀድሜ ይቅርታ እጠይቃለሁ ማለት ነው። አንዳንዴ ከአረብኛ ወደ አማርኛ ሲተረጉሙት ቃላቱን ወደፊትና ወደ ኋላ አደባልቆ አቅርቦታል። ለዛ ሳነብ ምናልባት ከተንተባተብ ይቅርታ ጠይቃለሁ። እሺ፣ ይቺ ባለትዳር ሴት በህልም አያቷ አልጋዋ ላይ ተኝታ ከተመለከተቻት በባለትዳር ሴት ህልም ውስጥ የባለትዳር ሴት አያቷ ከአልጋዋ ላይ ተኝታ በህልሟ ከተመለከተቻት ይሄ ፍቺ ለዚች ለባለትዳር ሴት መልካም እድልና ልቧን የሚያስደስት አስደሳች ነገር ወደ ህይወቷ እንደሚመጣ ያመላክታል ማለት ነው። በትዳሯ በቃ አልጋ ትዳር ስለሆነ እዛ አልጋ ላይ ደግሞ አያቷ ተኝታ ባለትዳር ሴት ከተመለከተች በጣም በጣም በጣም አስደሳች ነገር ወደ ህይወቷ እንደሚመጣ ያመላክታል ማለት ነው። ሌላው ደግሞ አንድ አንድ ወንድ በህልም ከአያቱ ጋር ሲጨቃጨቅ ከተመለከተ ወይም ደግሞ ከአያቱ ጋር ሲጣላ አንድ ወንድ በህልም ካየ ይህ ረአይ ፍቺው ማለት ነው፣ ብልጽግናን ወይም ችግርን የሚያመጣውን የተለያዩ ልምዶችን ሊያመላክት ይችላል። ምናልባት ችግር ወደ ህይወታችሁ ሊመጣ ይችላል፣ ወይም ደግሞ የብልጽግና እጦትን ልታጦ ይችላላችሁ፣ ወይም አንዳንድ ልምዶች ይኖራችኋል። ልምዶች ማለት በተደጋጋሚ የምታደርጉት ምናልባት ሱሶች ጠበቃ እንዳታድጉ እንዳትበለጽጉ። ምናልባት በተደጋጋሚ የምታደርጉት ሱሰኛ ከሆናችሁ ማደግ አትችሉም። ስለዚህ ከአያታችሁ ጋር በህልም ስትጨቃጨቁ፣ ስትጣሉ ካያችሁ ከያችሁ ልታድጉ፣ ልትበለጽጉ ልትለወጡ የሚያግዳችሁ ልምዶች አላችሁ ማለት ነው። ይህ ልምድ ደግሞ ምንድን ነው? ምናልባት ሱስ ሊሆን ይችላል ማለት ነው። ሌላው ደግሞ ሁለተኛው አፈታት ደግሞ ከአያት ጋር መጨቃጨቁ ወይም ከአያት ጋር መጣላት በቤተሰብ አባላት ውስጥ ችግሮች ወይም ደግሞ በዘመዶች መካከል ሊነሱ የሚችሉ አለመግባባቶችንም ሊያመላክት ይችላል ማለት ነው። እንደነዚህ ያሉ ህልሞች ምናልባት የገንዘብ ችግር ወይም ደግሞ በህብረተሰብ ውስጥ የተወሰነ ደረጃ ማጣትንም ያካትታል ማለት ነው። አያት ጋር መጣላት ወይም ደግሞ አያት ጋር ስትጨቃጨቁ በህልም አንድ ወንድ ካለመ ማለት ነው። አያቱ ህልም አላሚውን እየደበደበ እንግዲህ አንድ ወንድ ህልም አላሚ አያቱ በህልሙ ሲደበድበው በህልሙ ውስጥ ከተመለከተ ይህ ራዕይ የሚተረጎመው ግለሰቡ ቁሳዊ ጥቅም ወይም ጠቃሚ ምክሮችን ከአያቱ ያገኛል ማለት ነው። አያትየው አላሚውን ወንድ ሲደበድብ በህልም ከተመለከተ እንግዲህ ይሄ ይሄ ህልም አላሚ ከአያቱ ወይም የውርስ ሊያገኝ ይችላል ወይም ቁሳዊ ጥቅም ሊያገኝ ይችላል ወይም ደግሞ ምክር ሊያገኝ ይችላል ማለት ነው። ከአያቱ ጋር ያለው ክርክር ይፋዊ ከሆነ በሰው ፊት በሰፈር ውስጥ ወይም ደዚህ በአደባባይ ከሆነ የሚከራከረው በህልሙ ይሄ ሌሎች በሚያምር ወይም ግልጽ በሆነ ደስታ ሊመለከቱት ይችላሉ ማለት ነው። ሌሎቹ ሰውየውን ማለት አላሚውን በሰው እዚ ጋር ግልጽ ላደርግላችሁ የምፈልገው ምንድን ነው ይሄ ህልም አላሚ ከአያቱ ጋር በህዝ ሰዎች ፊት ወይም ደግሞ በሰው መሀል ከሆነ የሚከራከረው ማለት ነው ወይም የሚጨቃጨቀው ከአያቱ ጋር፣ እነዛ ሰዎች ለዚህ ህልም አላሚ በጥሩ እይታ እንደሚያዩት ወይም ደግሞ ለአላሚ ጥሩ አመለካከት እንዳላቸው ወይም ይሄ አላሚ አካባቢ በዙሪያ ያሉ ሰዎችን እንደሚያስደስት ያመላክታል ማለት ነው። በህልም ውስጥ ከአያቱ ጋር ማለት ነው። አንዳንድ ጊዜ በህልማችሁ ውስጥ በህልማችሁ ከአያታችሁ ጋር ጮክ ብላችሁ ስትጨቃጨቁ ወይም ደግሞ ጮክ ብላችሁ ስትጣሉ በህልም ከተመለከታችሁ ይሄ ፍቺ በማህበራዊ ጥበቃዎች ወይም ደግሞ በዘር የሚተላለፍ የቤተሰብ እሴቶች ላይ ማመጸል ሊያመላክት ይችላል። ለምሳሌ ከአያት ጋር ጮክ ብላችሁ ስትጨቃጨቁ በህልም ካያችሁ በባህላችሁ ወይም ደግሞ በብሔራችሁም ሊሆን ይችላል። ባህሎች አሉ። እንደዚህ ባህሎች እሴቶች፣ ባህሎች እነዛን ባህሎች አልከተልም ብላችሁ ማፈንገጣችሁን ከባህል በቤተሰብ ሲወርስ ሲዋረስ የመጣ ባህል ካለ በዓል አይደለም፣ ባህል እንደገና ደግሞ በብሄር ለምሳሌ የጉራጌ ባህል ይሄ ያለ፣ የአማራ ባህል ይሄ ያለ፣ የተለያዩ ባህሎች አሉን አደለ። ልክ እንደዛ አይነቱን ነገር ማፈንገጥን፣ ከዘር የሚመጣ ከብሄር የሚመጣ ከማንኛውም ነገር የሚመጣ ባህሎችን አልከተልም፣ እኔ ዘመናዊ ሰው ነኝ ብላችሁ ከባህል እንደምትወጡ ያመላክታል ማለት ነው። ሌላው ይኸው ህልም አንድ ወንድ ከአያቱ ጋር ፀብ እየተጣላ ደግሞ ስድብን የሚያካትት ከሆነ በህልሙ ህልም አላሚው በእውነታው ተግሳጽ ወይም ምክር ሊቀበል ይችላል ማለት ነው። ከማን ነው የሚቀበለው? ከሆነ ሰው ከአያቱ ጋር እየተጣላ ድምፁን ከፍ አድርጎ እየተሳደበ ከሆነ በእውነታውም የሆነ ሰው ሊመክረው ወይም ደግሞ ሊገዝጸው ይችላል ማለት ነው፣ ፍቺው ማለት ነው። ከአያት ጋር ከተጨቃጨቀ በኋላ ከተታረቀ ወይም ደግሞ አያት ጋር እየተጨቃጨቀ የሚያካትት ከሆነ ህልም አላሚው ሊደርሱበት ከሚችሉ ችግሮች ወይም ጉዳቶች መዳኑ ይጠቁማል ማለት ነው። አያትህ ላይ መጮህ ወይም በህልም አያትህ ላይ ስትጮህ ማለም ሰውየው ይህ ህልም አላሚ በቤተሰቡ ላይ ወይም በታዋቂ ሰው ላይ የፈጸመውን ስህተት ያመላክታል ማለት ነው። ይህን ድርጊት በህልም ሲፈጽም የሚመለከት ማለት አያታችሁ ላይ ስትጮሁ ወይም ስትናገሩ ከተመለከታ የሚያይ ሁሉ ህልም ውስጥ እርካታን ወይም እርካታን ማጣትንም ሊያንጸባርቅ ይችላል። በህይወታችሁ እርካታን ወይም ደግሞ ሰላምን ማጣትንም ሊያንጸባርቅ ይችላል። አያታችሁ ላይ ስትጮሁ ስትመለከቱ በህልም ማለት ነው። ቀጥለን የምናየው ደግሞ አያትን በህልም ማቀፍ የሚሰጠውን ፍቺ እንመልከት። አንድ ማንኛችሁም ህልም አላሚዎች አያታችሁን በህልም ስታዩ ወይም ደግሞ ስታቅፉ የሚሰጠው ፍቺ ምንድን ነው? የበረከት ዜናን ወይም ደግሞ ቆይ ይቅርታ፣ አንድ ጊዜ እሺ። አንድ ሰው አንድ ወንድ በህልሙ አያቱን ሲያቅፍ ካየ ይህ ራይስ ይህ አላሚ በህይወት ውስጥ የእርዳታና የእርዳታ ፍላጎት እያጋጠመ መሆን ሊያመላክት ይችላል። አያቱን ሲያቅፍ አንድ ወንድ ከተመለከተ ወይም ማንኛውም ህልም አላሚ ከተመለከተ ከሰው እርዳታ ወይም ደግሞ ድጋፍ እንደምትፈልጉ ሊያመላክት ይችላል ማለት ነው። ሌላው የሞቶ አያታችሁን በህልም ውስጥ ሞቅ ባለ እቅፍ ቀበቀ ደስ ስሏችሁ ውይ ብላችሁ በደስታ አያታችሁን በህልማችሁ የሞት አያታችሁን ስታቅፉ በህልም ከተመለከታችሁ ይፍች የሚሆነው ምንድን ነው? በህይወት ውስጥ የበረከት ዜና ወይም ደግሞ በረከት ሊመጣ ይችላል ማለት ነው። ህልም አላሚው ከታመመና እንግዲህ አያታችሁን በምታቅፉበት ሰዓት በህልማ እንትን ማን ነው አያታችሁ በህልም ታሞ ከሆነ የምታቅፉት ደግሞ ይሄ አንዳንድ የሞት መቃረብን ወይም ደግሞ ሞት እንደተቃረበ ሊያመላከት ይችላል ማለት ነው። ነገር ግን አስቀድሞ የመወሰኑ እውነታችን የሚያውቀው ፈጣሪ ነው። ቀድሞ የሚያውቀው ውሳኔም ፈጣሪ ነው። ግን እንደ ህልም አያት የታመመ አያትን በህልም እቅፍ አድርጎ መያዝ ያላሚው የሞቱ መቅረቡን ነው። ይህ ፈጣሪ ነው የሚያውቀው። ግን እንደ ህልም ፍቺ ማለት ነው። እሺ በህልም አላሚውና በአያቱ መካከል ያለው እቅፍ ያኔ ስትተቃቀፉ በህልም አላሚው እና በአያታችሁ መካከል በብርድና በቃ በጥላቻ የተሞላ ከሆነ አያታችሁን ስታቅፉ ወይ አያታችሁ ይጠላችኋል፣ ፊቱን እንዲያዞረ ወይም እናንተ እሱን እየጠላችሁት ከሆነ የምታቅፉት ይሄ ፍቺ ምንድን ነው? ህልም አላሚው ግቡን ለማሳካት የሚያጋጥመውን ችግሮች ሊያንጸባርቅ ይችላል ይላል። በሌላ አፈታት ደግሞ የደስታ ስሜቶችን ያን ጊዜ ካሸነፈ ይህ ወደፊት ስኬትን ወይም ስኬትን ሊያመላክት ይችላል። በሌላ አፈታት ምናልባት በደስታ ከሆነ የምትተቃቀፉት ስኬታችሁን ወይም ደግሞ ችግሮችን ማሸነፍ ሊሆን ይችላል። በጥላቻ ከሆነ የምትተቃቀፉት ደግሞ ችግሮች ወደ ህይወታችሁ እንደሚመጡ ሊያመላከት ይችላል ማለት ነው። አያታችሁን አያታችሁ ሲያለቅስ በህል ማቅፋችሁት በህል ሲያለቅስ ማየት የሰውየውን የድክመት ስሜት ወይም ደግሞ የብስጭት ስሜት ሊገልጽ ይችላል። አያታችሁን በህልም ስታክፉት እያለቀሰ ከሆነ አያታችሁ እናንተ በእውነታው ብስጭት ላይ ወይም ደግሞ ንዴት ላይ ወይም ደግሞ የሆነ ዲፕሬሽን ውስጥ እንዳላችሁ ያመላክታል ማለት ነው። የቀድሞ አያቶች ቤት በህልም ውስጥ ማየት የድሮ የአያታችሁን ቤት ደግሞ በህልም ስትመለከቱ ማየት አንዳንድ ጊዜ በቤተሰብ አባላት መካከል ጠንካራ ግንኙነትን ያመላክታል። የአያትን ቤት ማለ ማለት ነው። እነዚህ ህልሞች ሰውየው ትክክለኛ ልማዶች እና ለቤተሰብ ትሩፋቶች ያለውን ቁርጠኝነትም ሊያንጸባርቅ ይችላል፣ የአያትን ቤት ማለም ማለት ነው። በቅድመ አያቶች ቤት ውስጥ ያሉ የቤተሰብ ስብስቦች፣ እንግዲህ ከቅድመ አያታችሁ ቤት ውስጥ ተሰብስባችሁ በህልም ውስጥ ከተመለከታችሁ ብዙውን ጊዜ በዘመዶች መካከል መግባባት እና የጋራ ድጋፍን ያመላክታል ማለት ነው። በሌላ በኩል ይህንን ቤት መልቀቅ፣ የአያታችሁን ቤት ስትለቁ ወይም ስትሸሹ ከተመለከታችሁ የቤተሰብ መራራቅም የቤተሰብ መለያየትን ያንጸባርቃል ማለት ነው። እዚህ ጋር ግልጽ ለማድረግ አያታችሁ ቤት ከዘመዶቻችሁ ጋር ተሰብስባችሁ ካያችሁ አንድነታችሁን የጋራ መደጋገፋችሁን ሲገልጽ፣ አያታችሁን ቤት ሁሉ ለቃችሁ ስትሄዱ ካያችሁ ደግሞ መበታተናችሁን ከዘመዶቻችሁ ጋር መለያየታችሁን ያንጸባርቃል ማለት ነው። አያታችሁ ከሞቱና ሰውየው የሞተ አያቱን ቤት በህልም አንድ ወንድ ህልም አላ የሚታየ ይህ ፍቺ የቤተሰቡን አንድነት እንደማግኘት እና ቤቱን በሚገዙበት ጊዜ የቤተሰቡን ግንኙነት ለመጠበቅ መሞከር ተብሎ ሊተረጎም ይችላል። የአያትን ቤት በህልም ማፍረስ የቤተሰቡን ስም የሚጎዳ ነገር እንደሚከሰት ሊጠቁም ይችላል። የአያታችሁ ቤት በህልም ሲፈርስካያችሁ የእናንተን ቤተሰብ ስም የሚያጎድፍ ነገር ሊከሰት ይችላል ማለት ነው። አንድ ሰው በህልሙ ቤቱን የአያቱን ቤት እየሸጠ እንደሆነ ካየ ይህ ከቤተሰብና ከዘመዶች ያለውን ርቀት ሊገልጽ ይችላል ማለት ነው። የአያታችን ቤት ሲሸጡ ካያችሁ ከቤተሰቦቻችሁ ያላችሁን እርቀት ያመላክታል ማለት ነው። የቀድሞ አያቶችን ቤት በህልም ውስጥ ሲወድቅ መውደቅ ወይም ሲወድቅ ሲደረመስ ማየት የቤተሰብ መዋቅር ውስጥ መሰረታዊ ጉድለትና መበታተን ሊያመላክት ይችላል። ምናልባትም ደግሞ በውስጡ ያሉ እንስሳቶች ካሉ እንስሳቶች ካሉ በቤት ውስጥ ማለት ነው። አብሮ ሲደረመሱ ማየት አለመግባባቶችና ግጭቶች ተምሳሌት ሊሆን ይችላል ማለት ነው። ከአያታችሁ ቤት የአያታችሁ ቤት ሲደረመስ እንስሳቶችም ከተጨመሩበት፣ ይሄ የቤተሰብ አለመግባባትና ብስጭቶችን ያመላክታል ማለት ነው። ምናልባት ከቤት መባረር ድርቅንና ግንኙነቶች መበላሸቱንም ያሳያል። ከአያታችሁ ቤት ስትባረሩ ካያችሁ ድርቅ ማለት ችግርን መድሕየትን ወይም ደግሞ ከጓደኛም ከፍቅረኛም ከቤተሰብ አባላትም ያለው ግንኙነታችሁ እንደተበላሸ ሊያመላክት ይችላል ማለት ነው። በህልማችሁ ውስጥ የአያታችሁ ቤት ሰፊና ትልቅ ሲሆን በህልም ከተመለከታችሁ ህልም አላሚው በቤተሰቡ የተደሰቱ በቤተሰቡ እንደተደሰተና እንደ ብልጽግና ወይም ደግሞ ሰላማዊ ኑሮ እንደሚኖር ያመላክታል ማለት ነው። የአያታችሁ ቤት ሰፊ ሆኖ ከተመለከታችሁ በሰላም ከቤተሰቦቻችሁ ጋር በጨዋ ምንም አይነት ትችት ሳይኖሩ በቤታችሁ በሰላም እንደምትኖሩ ያመላክታል ማለት ነው። በሌላ በኩል ጠባብና ትንሽ ቤት የአያትን ቤት መመልከት ወይም የአያታችሁ ቤት ጠባብ ሆኖና ትንሽ ሆኖ በህልም ከተመለከታችሁ ይህ የሁኔታችሁን የሆነ እጦትን የገንዘብ እጦትን ማንኛውም ነገር እጦትን ሊያመላክት ይችላል። የሆነ ነገር በህይወታችሁ እንደጎደላችሁ ወይም የሆነ ነገር እንዳጣችሁ ያመላክታል። የአያታችሁ ቤት ጠቦ ወይም አንድ ሰው ከተመለከታችሁ ማለት ነው። ሌላው ቤቱ ጨለማና እየተተወ ጭራሽን የማይኖርበት ወይም ደግሞ ጨለማ ባዶ ቤት ከሆነ የአያታችሁ ቤት፣ ይሄ ፍቺ ደግሞ የቤተሰብ መለያየትን ያመላክታል ማለት ነው። ሌላው የድሮ ጥንታዊ ቤትን የአያታችሁ የድሮ ያረጀ ኩስስ ያለ ቤትን ማየት ደግሞ የአንድ ሰው ለቤተሰቡ ቅርስና ወግ ያለውን ቁርኝነት ያሳያል ማለት ነው። እንግዲህ የህልም አላሚው የድሮ ጥንታዊ ቤት የአያትን ቤት በህልሙ ከተመለከተ እንትን ወጋችሁን ያላችሁን ወግና ቁርጠኝነታችሁን ያመላክታል ማለት ነው። የአያታችሁ ድሮ የሚተላለፉ ወጎችን ባህሎችን ምናምን በሙላ እዛ ላይ ጥብቅ ማለታችሁን ያመላክታል። የድሮ ቤት የአያትን ቤት የድሮ ቤት ከተመለከታችሁ እናንተ በድሮ ባህል እንች- ደግሞ እንደ አትሰለጥንም እንዴ? ይቺ ደግሞ እንደሁልጊዜ ሁልጊዜ ወደ ድሮ ነው፣ በቃ ድሮ ድሮ ነው። እንደዚህ አይነት አባባል ማለት ነው፣ አትለቁም። የድሮ ዘመናዊ መሆን አትፈልጉም እንደ ማለት ነው በአጭሩ። እሺ በህልም ውስጥ አያታችሁ ሲሞት ብዙ ትርጉሞችን ይይዛል። ለምሳሌ በህልም የሞተ አያት በእውነታው ላይ ከታየና ከሞተ ማንኛውም ህልም አላሜ በህልም እንደገና አንድ ህልም ይቅርታ ተንተባተብኩኝ። እኮ አጻጻፉ እዚህ ጋር ብታዩት በጣም ነው የሚገርማችሁ። ለማስተካከል እየሞከርኩ ነው። አንድ ህልም አለ። አንድ አያት ሞቶ እንደገና በህልም እንደገና ከታየ ሞቷል፣ በእውነታው በህልማችሁ ግን ከሞት ተነስቶ ካያችሁ፣ ይህ ምናልባት ከአያቱ ቤተሰብ ጋር ቅርብ የሆነ ሰው ማጣትን ያመላክታል ማለት ነው። ከአያቱ ቤተሰብ የሆነ ቅርብ ለሟች አያት የቀብር ስነ ስርዓት ከተካሄደ፣ እንግዲህ የሞተውን አያት የቀብር ስነ ስርዓት እየተካሄደ እንደሆነ በህልም ከተመለከታችሁ፣ ይህ የቤተሰብ አባላት የተቀናጀ ጥረትና ችግሮችን የመወጣት የመወጣት አቅምን ያመላክተዋል ማለት ነው። እሺ አያታችሁን በህልም ከህመም ጋር ከተመለከታችሁ፣ ይሄ ረጅም ትግል ካደረጋችሁ በኋላ አያታችሁ ታሞ ከሆነ የሞተው ረጅም ትግል ካደረገባችሁ በኋላ ግባችሁን ለማሳካት ያጋጠማችሁን ውድቀቶች ወይም ችግሮችን ሊያንጸባርቅ ይችላል ማለት ነው። አያት ታሞ በሕልማችሁ ሲሞት ከተመለከታችሁ። የአያቱ ሞት ግን ድንገት ሳይታመም ከሆነ የሞተው ይሄ ቅድመ ለማስጠንቀቂያ ቢመጣም ህልማላሚው በአለማዊ ጉዳዮች ላይ መጨነቅ እና የህይወትን ሃይማኖታዊ፣ በአለማዊ ጉዳዮች ላይ መጨነቅ ማለት አለማዊ ነገር እንደምትወዱና ሃይማኖታዊ ነገሮችን በሙላ ችላ ማለታችሁን የሚያሳይ ህልም ነው ማለት ነው። ነገር ግን በአያታችሁ በአደጋ ምክንያት ከሆነ የሞተው ይሄ የሚያመላክተው ደግሞ በህይወታችሁ የሚመጡ ችግሮችን ወይም ደግሞ አላስፈላጊ ነገሮችን መቋቋም እንዳልቻላችሁ ያመላክታል ማለት ነው። ውድ ተመልካቾች እንግዲህ እየተንተባተብኩም ቢሆን እንደምንም ብዬ ቃላቶችን አስተካክዬ ለማቅረብ ሞክሬያለሁ ሲተረጎም የግራና የቀኝ ከፊት ያለውን ከኋላ ከኋላ ያለውን ከዚህ ነው የተጻፈው። ግን ብዙን ጊዜ አያቷቾቻችሁን ስለምታልሙ ደግሞ ይሄን ነገር ግድ መስራት አለብኝ ብዬ ነው እንደዚህ አድርግ ያቀረብኩት ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ግን ረጋ ብላችሁ ቀስ ብላችሁ ብትሰሙት ፍቹ አለ እዚሁ ታገኙታላችሁ ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ደህና ቆይ።